ውድ እና የተከበራችሁ የኢትዮ ሀገር የቤት ሰዎች ይናገራሉ። እንኳን ደህና መጣችሁ። ጅርታ ጅርቱ ላችሁም እንኳን ደህና መጣችሁ ብያለሁ። እንዴ ነበረ? እረፍት የሁለት ወር እረፍት። ያው እንግዲህ እንስሳ አደጋ ከመጣችሁ ታንቡራችሁን ያዙት።

መሰለችኝ የምርት መሰለ ምናነት የራሴ ቤት ባሰለችኝ። አው ወደ ኢትዮጵያ መገቡ ሰዎች ካላችሁ እስቲ መረጃ ምናምን ንገሩኝ። እንዴት ነው ኪሎ ምናምን ምን ምን ተይዞ ነው የሚሄደው? ኮምፒውተር ምናምን ይዞ አይሄድም ይላሉ። ካሜራ፣ ኮምፒውተር እስቲ ንገሩኝ በቅርቡ የሄዳችሁ ሰዎች ይሄ እትዬ የኔ ጠንበል መጣህ መጣሁ። የኔ ሾበላ ሳዲ አብረን ነው የምንሄደው። እሺ ፋፍዬ፣ የምር አሁን እንትን እያልኩ ነው። የምሬን ነው፣ ግን እኔ ቁም ነገር እያወራሁ ነው። የውሸት አይደለም። ቤተሰብ እራሱ እያበዱ ነው ለምን አትመጭም እያልኩ። እንዴ እኔ ገና መቼ ሀሳቤ ይሞላልኝ? ብር ብር ስትይዛው ቆበሽ ልቀሪ ነው ወይ?

ሶስት በዲሺ ሰባት ኪሎ በኢትዮጵያ ነው። አይ በዚህ ሀገር ከሆነ ብዬ ነው የፈራሁት። አሁን በዚህ ሀገር አሁን ካርጎ ለማረት ካርጎ በጣም አዋጭ አይደለም። አሁን ላይ በጣም እንትን እየቀረጥ እየበሉ ነው አሉ። እኔ

ሁኖ ነው የማውቀው። ሌላ ምን አውቃለሁ ብለች ነው። በስምሽ በጣም ቅናሽ አለ። እስኪ ፋፍዬ እሺ፣ ቆይ እኔማ ሰዎችን እስኪ ልጠይቃቸው እያልኩ ነው። ማለት እኔ እንጃ ብቻ አላቅም። ፋፍዬ የምር በቃ መሄድ እፈልጋለሁ ግን ሴት ቤት ደግሞ

ፊት መመለስ ሲወዱት ነው። አዎ የምር እኔ ከሮመዳን መዳም በፊት አስቤያለሁ፣ ግን እስከ ሁለተኛው ወር አሁን ማለት እስከ ገና ነኝ። ቤቴ አላለቀም። አሁን በዚህ እኔ ጀንገና ትንሽ ይቀረዋል። እሱ አሁን ካለቀ የእጄ እፈልጋለሁኝ ነው። የእጄ ሲልሽ እዚህ ዕቃ የምገዛዛው ነው እንጂ የሌላ አይደለም። የእሱ እፈልጋለሁኝ ነው። ከዛ የእሱ ስፈልግ ደግሞ እስከ አንደኛው ወር ልሄድ ነው። እስከ አንደኛው ወር ልሄድኩ ደግሞ ሮመዳን ላይ አለቀኝ

በቃ እናንተ አብሬሽ እና እንትና እነዚ እና ማናቸው ደግሞ አሁን አዲስ የመጡት ድራማዎች እና አብሬሽ እና ይሄ ስሙ ጠፋኝ፣ እነ ጥናት ብቻ ናቸው የምታዩት ግራጎር። እኔ ግን አምስት ሺህ ሰብስክራይብ አለኝ፣ አንድ ሰው እንኳን መጥቶ እንኳን ሰላም የሚል የለም። አቤት አቤት አቤት ሰብስክራይብ ብቻ ትርፍ ነው። ግራ ትጋቡ፣ ወስኑ። እኔም ነኝ ግን መወሰን ነው። አዎ ፏፍዬ፣ የምር በጣም ነው ግራ የገባኝ ምን ላይ አትጨነቂ፣ ጨነቄ ያለው ያውቃል። አዎ በጣም ነው ግራ የገባኝ ማለት ሴትዮዋም ባለፈው ሳሳድስ እኔ አንድ አመት ብዬ ነው ያሳደስኩት ግን ግንሳ የሁለት አመት ይሞላና እረፍት የወስደችው ነገር ላይ ከሷ ጋር ለመጨቃጨቅ ብዬ ሳልከፍ በሽታ ነው። በጣም በጣም የምር ደግሞ ስጨነቅ እኔ ያመኛል፣ ልቤ እንትን እያስተነኛል ጨጓራ፣ አይደለሁም እና አለ ለው ልቤ በጣም ያፍነኛ የሆነ ጭንቀት ምናምን ካልወዛሁኝ እንትን አይለኝም። ከፍዬ ምነው እህቴ አልነበርሽም ሚስቴ ለመሆን ፈለግሺ? ከፋፌ ላይ ወረድ

ስደት እኮ ሲመጡ መከራ ሲሄዱ መከራ። ሲመጡ ጭንቀት፣ ምን አይነት ቤት አገኝ ሆኑ ወይ? ሲሄዱ ደግሞ ምን ይዤ ይሄድ ለከሌ፣ የምን ልግዛ ለከሌ፣ የምን ላድርግ። ስንት ነው ግን የሚታስበው ወይ?

ናል ሁሉ ቀዘቀዘ። በጣም እየገባችበት እኮ አይደለም። ምን ያውን እ እ እኔ አሁኔ ሀገሬ ሮመዳን ተገባ ጀምሮ ገብቼበት አላውቅም። ሁለት ወር አልተገባበትም። ሰአድ ግን የግዴታ ስለሚያስፈልገው ቪዲዮ ለቃለሁኝ

ከቱርክ ነው። የቱርክ ማለት ነው። አትፈልጊም ማለት ነው። ነግሬሻለሁ። እኮ እንትን ነው የሚባለው። ይሁን አንዳንድ ወራት አለው ይሆናል እንትን የሚል ወበዞች፣ አንዳንድ ወራት አለው እንትን የሚል እና እንደዚያ ነው። እና ምሳ ከእኔ ጋር ናችሁ። ምርጥ ምሳ ነው የማበላችሁ። እኔ ደግሞ ሽንቀጥ ብዬሽ መሄድ ነው። እኔ እንኳን ድንቡሽ ቡሽ ብለሽ ነው የተባልኩት። እኔ ድንቡሽ ቡሽሽን እንትን እንዳታጠፊ እንዳትተሽ ተብያለሁ። ድንቡሽ ቡሽ እንዳልሽ እንደዛው ነ ነው የተባልኩት። ሸንቀጥ የሚባል ነገር የለም። ግን አሁን ድንቡሽ ቡሽ አላልኩም። ግን ስደት ከመጣሁ ድንቡሽ ቡሽ አላልኩም። ኢትዮጵያ ነው ድንቡሽ

ቤተሰቦቼ ከልብ አመሰግናለሁ፣ ስለነበረን ቆይታ። ሀገራችንን ሰላም ያድርግልን። ሁላችን ለሀገራችን በዋና አድርግ እላለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ይዘነበኩ ተሳጥቶ ሀገራችን በሰላም የምንገባ ያድርገን። እርዚቃችንን አገራችን ያድርግልን። የስደት ኑሮ በቃችሁ ይበላል። የማታ እንጀራ ይስጠን። አሚን በሉ። ሳሜንታ ብዙ ይቀራል። ለማድረግ አመሰግናለሁ። በአዲስ ቪዲዮ ስለምንገናኝ ድረስ አሰላሙ አለይኩም ወራሕመቱላሂ ወበረካቱ።